አከላት ሽቃጠል አለች። አንዲት ልጭ ያወራችን ነገር ትነግረኛለች፣ አይ ካልች ደግሞ እኔ ወደ ቡታጀራ የተያይዘንን እንሄዳል። አይዞ አብርሃም፣ አይዞ አይዞ፣ ሄድና ሩታዬ፣ ይቅርታ ከዚህ በኋላ አይደገምን ብለህ ለምን አምጣት። እንግዲህ አብርሃም ወደ ቤተሰቦቼ እሄዳለው እሱ የእሷ መልስ ምን እንደሆነ ጠይቄ ወይም ደግሞ ጠይቀ እያለው ነበረ። ለኤፍሬም በመጀመሪያችን ይቶ ሊሄድባትና አብርሃም አብርሃምን ለምን አቃጠልሽው? የአንቺው ብቻ ቆርጠሻ ታቃጠዩም ነበር ወይ? የአብርሃምን ለምንድን ነው በኪስ አድርገሽ እንትን ያላልሽው? እና ለማንኛውም ለቅሶ ደርሰናል። ከዚህ በፊት ስናለቅስ፣ ስንቸገር፣ ስንታመም ራስ ምታት ምን ሳይል አናላችን አዝሮት ነበር። አሁን ደህና ነን፣ ተሽሎናል። እንደ በበግ ዘም በፍየል ዘመን በግ የለም ማለት ነው በአሁን ሰዓት። እና ለምንድን ነው ያቃጠልሽው? አካላትሽ ይቃጠላለች እኳ እንዴት ዋልጅ ጋይስ እና ለማንኛውም ግሬስ ፋሚሊዎች ለለቅሶ ጠጠርታችሁ ነበረ። ለምንድ ነው ቡና አፍልታችሁ ቆሎ ምናምን ይዛችሁ ለምንድ ነው ያልሄዳችሁ? ነውር አይደለም እንዴ? እንዴ፣ ቢያንስ እኮ ገባ ገባ ተብሎ ቁርስ እንትን ምንድ ነው እና ቆሎ እና ቡና ይወሰዳል ማለት ነው። እና ከዚህ በኋላ አላነሳም። የምታሳዝነኝ ሩታ ናት። ሩታ ጋር ደግሞ መሄድን ካለብኝ እሄዳለሁ አለች። እሄዳለሁ የሚለው ነገር እዚህ ጋር ቀይ መስመር አስምሩበት ጋይስ። ሰልችቶናል። እንዳትሄጂ፣ እዛው ሁኝ ቡታጀራ ላይ፣ ከፈለግሽ እዛውነሽ ከነዚ ጎረምሶቹ ጋር ስሪ። በቃ ይበቃናል፣ እንዲ ሁሉም ስልትት ብሎታል፣ ትክት ብሎታል። ስር እንዳትሄጂ፣ እንዳትሄጂ፣ እዛው ሰርተሽ ደጊ፣ እዛው ሰርተሽ ፈምሽ። አደራሽን፣ አደራሽን እንዳትሄጂ። አሁን አቃጥለሻል አይደለ? ከአብርሃምና ከሩታ ህይወት ወተሻል አይደለ? በቃ ሰላም ፈጥረው ይኖራሉ። እንዳውም ሩታዬን ስታይ በቃ ልትታረቅም ትችላለች ማለት ነው እና በህጋም ላይ ኩነብሽ እንዳትሄጂ፣ ይበቃናል፣ ሰልችቶናል። ይሄዳለሁ ስትል ራሱ አልኩኝ እኮ እኔ ልቤ ዝቅ ነው አይደር ያለብኝ፣ ለምን አትሉኝም? ያው ታውቃላችሁ፣ ሄደ እሷ ሄደች ማለት ሌላ ነገር ተፈጠረ ማለት ነው። አብርሃምም ደግሞ አሁን ከሩት ጋ ሳይታረቅ ቡታጀራ ሄደ ማለት ነገር መጣ ማለት ነው። እንግዲህ ነገር ተጠምጥሞ ተጠምጥሞ ይመጣና ጨንጓራችን እንዲሁ ላጥ በክሎሮክስና በፍላሽ ነው የሚጨርሱን። እባካችሁ እንዳትሄድ አብርሃም፣ አንተም እንዳትሄድ፣ እዛው ታረቅ። አንቺ ምግርሽና

ይሄ ያሰደብሽን እኛ ሴቶች ያሰደብሽን ይበቃሻል። ለቅሶ ደርሰናል፣ እናመሰግናለን። ሀዘንሽ ቀብረሻል፣ ፎቶ አቃጥለሻል፣ ጠርተሽም ደግሞ ቆሎ እና ቡና አቅርበሽን አቅርበሻል፣ እናመሰግናለን። በልተና ጠጥተናል፣ ይበቃናል። አዎ በቃ የሬሳ ሳጥን ሳትገዙ እና ደግ ሬሶች ነውር አይደለም። ሬሳ ምንድን ነው የሚገዛው ሌላ እና ደጋቢ ነው መሰለኝ፣ መጠቅለያው ማለት ነው። እሱ ሳት ገዙ የሬሳ ሳጥን ሳትገዙ ቀብረ የሚቆፈርበት ቦታ ሳት ገዙ ነውር የሚባል ነገር የለም። ለቅሶ ተጠርታችኋል ስትባሉ አትገዞም አትገዙ ደንወዛ አልተቀበልኩም ትላላቸው። የተወሰነው የተወሰነው ይችላለሁ ብሎ ነበረ እስካሁን አልገዛችም። ገዙላት ሂዱ ሂዱ። ወደ ሰሰጥን ዘው ተኩላት እንትን ላይ ኮሜንት ትሰሩ እውነት ነው ምላችሁ እና ለማንኛውም ይሄ ነው ምላችሁ። ስለ እሷ ጨርሻ ለሁ እና ችግሩና ያለበትን ሁኔታ ካለፈ በኋላ እናንተ ይረሳችኋል ምናምን። ከአንቺ ጋር ስትሰሩ ምን አይነት ችግር ነበረበት አብርሃም ምን አይነት ችግር ነበረበት? ደግሞ እኮ ግን አታፍርም። ምን እንዳለች ታውቃላችሁ? እኔም ጥፋተኛ ሊሆን እችላለሁ አብርሃምም ወይም ሩታም ምክንያቱም በስምምነታችን ስምምነት እንደ ስምምነት አባታችሁን ይቅብሬ ያደርጋችሁና ምንድን ነው የተስማማችሁት? የተስማማችሁት ነገር ምንም ነገር የለም። አብርሃምና ሩታ ተስማምተው ሲሰሩ ማማን ነበረ? ጋይስ ልንገራችሁ፣ በቃ የተንቢ ነበረች። የተንቢ የእውነት ነው ምላችሁ ውሸቴ፣ እንዳይመስላችሁ። ለዛውም ዘመን መለወጫ ነበረ፣ የተንቢ ነበረች። ቤተሰብ በሩታን በኩል ነበረ፣ በአብርሃምን በኩል ነበረ። በቃ ይሄ ነው ቤተሰቡ እንዳጠይቁኝ ቤተሰቡ ማማን ነበር እንዳትሉኝ፣ አደራ፣ እንዳትሉኝ እንዳትሉኝ የተንብግን ነበረችበት እና ሌሎቻቸውን በኋላ ያጋለጡትን እንደዚህ እንደዚህ ብለው የተናገሩትን ነበሩ እንጂ አንቺ የት ነበርሽ? አልነበርሽም። አልተስማማችሁ፣ ምንም የተስማማችሁ ነገር የለም። እና በአንቺ ብቻ ወሬን ለፍልፌ እንዳልጨርሰው ማለት ነው ወደ አብርሃም ልዙርና እንግዲህ አብርሃም ያው በጣም ተጎቷል። እናንተ አብርሃም እኮ በጣም ነው የተጎዳ የሚመስለው ወይኔ በላቸው ፍቅር ያለቀሰለች ሀይሚ እና አብርሃም፣ እውነት ለመናገር ያሳዝናል እዚህ ጋር ማለት ነው። እና አብርሃም እናቀለን እኮ ምን እንደሆነ ስንፈዳፍትባቸው እየተሰደብን ነው። ተው፣ በህግ አምላክ፣ በቃ ወደ ራሱ ተመለስ። አስባችኋል? በአሁኑ ሰዓት ሩታ ቢሆን ብትሆን በአብርሃም ቦታ የምታለቅሰው ሰው አልቆለህ ነበር። አብርሃም ይረገጥ ነበር እስከ ዛሬ ድረስ በጣም ትረገጥ ነበር። ገና ሳትረገጥም እየሰደቡን ነው። አይ አብርሃም ደጋሚ ለን የምትል ልጆች እኮ ትገርሞኛላችሁ። የብሬን ብላችሁ ስተቱ ሲነገር ወይ ትላላቸው ይህን እንደስገፋ ናብሹሩ። ለማንኛውም እኛ አብርሃምም ሩታም ለእኛ አንድ ናቸው፣ ግን በሚመጡበትን ነገር ሲፈተፈትባቸው እሪ አትበሉ። እውነት ነው ምለት እሪ አትበሉ በቃ እና ግን ዛሬ ማለት ነው ጋይስ፣ አሁን ልንትን ለማይሰው በጣም አብርሃም የተጎዳ ነው የሚመስለው የተጎዳ ነው የሚመስለው ስላችሁ ያው ክፍተት ስለሌለ ነው በሁለቱም በኩል ስለዚህ አያገባኝም፣ እንደ መብት ነው የእውነቱን ነገር ለመናገር እና አንዲት ልጅ ግን በጣም ሩታን የምትጠያት እኔ ከዚያ ከዛ በኋላ የሆነ ኮሜንት ብጽፌው አላህ ምስክሬ ነው ብሎክ አደርግሻለሁ ምክንያቱም እውነት አደለም የምታቀርቢው ውሸት ነው የምትኛለሽ ማለት ነው በቃ እኔ ሩታን እንዳንቋሽሻት የሆነ የሩታ መጥፎ ነገር እንዳወራችሁ የሌለባትን ባህሪ አምጥቼ እንድናገር ነው የምፈልጉት በብዛት ማለት ነው ስለዚህ ነው ቦልካችኋለሁ እንደዚ አይነት ሰዎች እንዲያውም እየቦለኩ እየቦለኩ እንዳታልቁ ነው የምፈልገው ከቤቴ እንዴ ለምንድነው ብሎክ እንዳደርጋችሁ ምገፋፎኝ ምን ልበላችሁ ሩታ ሩታ፣ ውሸትሽን ነው። አብርሃምና ሩታ አንድ አይደሉም። አይደለም ልጁ ያከላ አይደለም። እኔ ቤት እንዳኮምቱ እንደዚህ ነገር ሴት ከሆናችሁ እንዳቆምቱ። የምሬን ነው የምላችሁ። እኔ ሴት መሆናችሁ እራሱ እጠራጠራለሁ። እንደ ጽፉ እንደዛ ይሄ ኮሜንት እኔ ቦልካችሁ አለሁ ጨርሳችሁ አለሁ። በቃ ከተማ እኔ ጨዋ ጨዋዎቹ፣ ንጹዎቹ በጣም ጎበዝ፣ ስማርት፣ ጨዋ የሆኑ የምሬን ነው የምላችሁ፣ ጥሩ ቤተሰብ በጥሩ ያሳደጋቸው በጥሩ ጥሩ አስተሳሰብ የሚያስቡ ጨዋ ጨዋ ልጆች አሉኝ። እኔ እነሱ ይበቁኛል። የምሬን ነው የምላችሁ፣ እስከዛ ላይ ድረስ መጥፎ ነገር ያላየሁባቸው በጣም ጨዋ ልጆች አላችሁና ለእናንተ ክብር አለኝ። የምሬን ነው የምላችሁ። በቃ ጀግኖች ናችሁ። በዚሁ ቀጥሉበት። ጥሩ ጥሩ ኮሜንት ምን ጽፉ ማለት ነው ሌላ አብርሃም እንደዚህ ሩታ እንደዚ አደረገች፣ በመጥፎ ነገር መጥፎ ስያሜ እንዲሰጣት፣ እሺ እንደዚህ አይደረግም። ለማንኛውም አሁን አብርሃም ሄደህ ከኤፍሬም ጋር ሄደህ ጋር ሄደ። በቃ ይቅርታ። በቃ ውድ ሚስት ለምንድን ነው ይሄንን የጻፍሽልኝ? ለምንድን ነው ማትመለሹ? ከዚህ በኋላ አይደገምም አይደገመኝም። በቃ ይቅርታ ብለህ ለምነህ አምጣት ቤት አስቀምጣት እንጂ ማለት ነው። ትተህ ወደ ቡታ ጀራ ሄዳለው ካልክ ችግር ይፈጠራል። ወይስ የኛ ጨንጓራ ምንም አይጠቅምም የተመልካች ጨንጓራ፣ ስለ ተመልካች ጨንጓራ ምን አገባኝ ብላችሁ አንተ ምናስተው ወደ ቡታ ጀራ ከሄድክ ወይም ነፃነት ወደ አዲስ አበባ ከሄደች እንግዲህ ምድርና ሰማይ ተገለባበጠ ማለት ነው። ባጭሩ አውራጄ ነው በላቸው። እቺ ልጅ ብታቃጥለው እራሱ ፎቶ አይምሮዋ ላይ ያለውን፣ ዋናው እኮ ፍቅር ልባችሁ ውስጥ አደን የሚኖረው እንዲ ፎቶ ነው እንዴ? ገና ልብስ ለኝ ልብሱን አቃጥለዋለሁ አለች። ልብስ መቼ ለመቼ ተሰጣጣችሁ? የስንት ዓመት ፍቅረኛች ነበረ? አይ ምንድን ነው አለሞት ባይ ተጋዳ ያለሁ ምድረ ንገሩኝ ባይ ማለት ነው። ልብስ ተሰጣጣችኋል እንዴ? ተሰጣጣ እኮ ትችላለች። በዛ ጊዜ ብር ከየት አምጥታችሁ ነው ልብስ የተሰጣጣችሁ? አብርሃም ብር ከየት አምጥቶ ነው ልብስ የሰጠች ማለት ነው። የዛኒ ዩቱበር አልነበረ። ገና ጨቅላ ነበረ። በዛ ላይ ተማሪ ነበረ። ቤተሰብ ነበረ የሚያስተምረው። ስለዚህ ከየት አምጥቶ ነው የሰጠች ወረኛም ማለት ነው። ደግሞ አላቃጥለውም ለምስኪኖች ሰጠዋለሁ ስጫቸው ስጫቸው። የምሬን ነው የምልሽ። አብርሃም እኮ በጣም ትንሽ ነበረ፣ ከአንቺ ጋር እራሱ ፍቅር የጀመራችሁ ጊዜ አንቺ ደግሞ ተለቅቴ አለሽ ልበኒያው ለቅሶ ደርሰናል። ለኔ ደርሺ ነው መጣውኝ። ያው ባል ደርስ እንደዚህ ቆርጬ አላመጣም ነበር። አካላትሽ ይቃጠር። ወንድሜን አቃጠለችው፣ አብርሽን አቃጠለችው። እውነት ለመናገር ስታቃጠለው ኔ ራሷ አሳዘነኝ። ገና ሶ አቃጠለችው። ስለዚህ ጋር ስመጣ ደግሞ እያለቀሰ ነው። ይህን አላለቀሰም ብዙም ግን በቃ አዝነዋል፣ የሆነ ተክዞዋል። ብቻ እናንተ እንደዚህ ሆናችሁ ስመጡ እኮ እውነት ለመናገር እኛ እናዝናለን፣ የሆነ ስሜት ይሰማናል። በቃ እንዴ ልበላችሁ ይከፋናል። ስለዚህ እባካችሁ እንደዚህ ጊዜ የሆናችሁ አትምጡ። በቃ ጨዋ ጨዋ ቪዲዮ ጥሩ ጥሩ ቪዲዮ ስሩ፣ እናያችኋለን። ምን ችግር አለው? ለነገሩ ለነገሯ እይታ የለም እናቃለን። እና ለማንኛውም ሩታዬ ጋር ተገናኝታችሁ ችግራችሁ እንደምፈቱ ተስፋ አደርጋለሁ እንጂ እንደዚህ አብርሃም ወደዛ ከሄደ ነፃነት ሩታ ጋር መጣው ብላ ከሄደች ወይ በላቸው፣ ወይኔ በላቸው። እንዴ ዩቱብ ቻናላችሁ ድሌት አድርጎ የዛኔ እ ይበቃናል ይበቃናል ብላችሁ ማለት ሰለሙኑልኝ። ለማንኛውም